ሜሊያትን ሁኔታ ይቼ ምን ማድረግ እንዳለብን እንማከራለን እያለች ነበር። ወይዘሮ ባዩሽ ምን እውነት ኖራት ነው እያለች ነበር። ወይዘሮ ሜላትም ሰላም ጤና ይስጥልን፣ ወድና የተከበራችሁ የቻናል ቤተሰቦች እንደምን አላቸው? እኔ ያለው እግዚአብሔር ይመስገን፣ ዛሬም በአዲስ ቪዲዮ መተናል ኖላዊ ክፍል አርባ አራት ይዘን መተናል። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። ያው ኖላዊ ድራማ እንደቀጠለ ነው። ወይዘሮ ባዩሽ የወይዘሮ ሜላትን ሁኔታ አይተን እምቅ ነገሮችን እናስተካክላለን፣ አይዞ፣ ሻት ፍሪ እያለች እርግብን እየመከረቻት ነበር በስልክ። እርግብ ግን ያው በውሸት ስለመጣች በጣም ፈርታለች። ያው የደም ምርመራም ተወስዶ ነበረ እስከው ውጤቱ አልወጣም ማለት ነው። ውጤቱ አልታወቀም። ሀኒ አባቷ አክንቤ ገብተዋል ማለት ነው ለመታከም አክንቤ ገብተዋል። በጣም ደስ ይላል። ሀኒም በጣም ደስ ብሏታል። እናም ማለት ነው ያው ሀባባም ሀኒን አስቀይማታለው ብሎ እኔ እግር ስር ወድቆ ነበረ አንዬ አንዬ የኔ ናት አንዬ እያሏት እየለመኗት ነበረ። እባክሽን ይቅር በይኝ እያሏት ነበረ። አባባ አባ ተነሱ፣ አረ አባ እየተነስ እያለች ልጄ አበባዬ እያለ አባ እግሯ ላይ ወድቆ ይቅርታ ካላረግሽልኝ እኔ መቼም አልነሳም እያሏት ነበር ማለት ነው። አባዬ አባዬ ምን አደርገህኝ ነው ይቅርታ ማደርግልህ ምን ያላደረግኩ ነገር አለ እያሏት ነበረ ምንድን ነው ነገሩ አረ በመድኃኒዓለም ተነስ ብላ አባባን እየለመነችው ነበረ አባባ ግን በጣም ይቅርታ አድርጌ ላለሁ አባዬ ተነስ እውነት ሽን ነው እሺ ልጄ ብሎ ተነሱ አባባ አባባ በጣም ነው አንን የምወዷት ያለ እናት ያለ አባት ስላሳደጓት በጣም ነው የምወዷት ማለት ነው እግዚአብሔር ይስጥሽ ልጄ ምን ሆና ነው የተጨነቀችብኝ ብዬ ነበር። አባዬ ምን አደርጌ ነው እንደዚህ አጽያት ውስጥ የምከተኝ ምን አደረኩኝ አባዬ እያሏት ነበረ። እንዴት ነው አባት ልጅ እግር ስር የምወድቀው ደካማ አባት አደለው እያሏት ነበረ። እኔ ደካማ አባትሽ ነኝ እያሏት ነበረ። እንዴት ነው አንተ ደካማ መሆንን የምታስበው? አንተ ደካማ አይደለም እያለችው ነበረ። ደካማ ባልሆንማ እንደዛ ላስቀይምሽም ነበር። አባዬ ለኔ የወንኮውን ተጨንቃ የወንኩትን እንዲነግር አስበህ እኮ ነው ብላ ነበር። ቢሆንም ልጄ እኔ አንቺን ጭንቀት ለማወቅ የተጠቀምኩት ነገር ልክ አይደለም፣ በፍጹም ልክ አይደለም። አባዬ ምንም ብታደርግ አንተ አባቴ ነክ፣ እኔ ደግሞ በአባቴ መቼም ቂም አልይዝም ብላ ህንም እየነገረቻቸው ነበረ። አባባን በጣም ነው የምወዷት። እሷም ያው አባቷን ከምንም በላይ ትወደዋለች። አንቺ ልጁ አንቺ ንጹህ ልጅ ነሽ፣ እኔ ነኝ ደካማ፣ እየዋላት ነበረ። አባዬ አንተ እኮ አባቴ ብቻ አይደለህም፣ አይደለም እግሬ ስር መውደቅ አንተ ቀናም ብዬ አንተን ቀና ብዬ ለማየት አይገባም እያለቻቸው ነበር ለአባባ። ከዛም አኒ እያለቀሰች ነበረ አንዬ ይቅርታ አድርግልኝ፣ ይቅርታ ካላደረክልኝ አልነሳም። እቅርታ አድርጌ ልሻለሁ ልጄ፣ ይቅርታ አድርጌ ልሻለሁ እያላት ነበር። እና ውድ ቤተሰቦቻችን በጣም ደስ የሚል ድራማ ነው ና ኖላዊ። ያው የሁሉም የአንዳንድ ሰዎች ታሪክ እንደዚህ የምቀየርባቸው እና ይሄን ችግር የሚያሳል በጣም ደስ የሚለው ነገር ደግሞ ሀኒ ሰላም በጣም ትወዳታለች። እንዴት ከሀኒ ጋር ራሷን ታወዳድራለች? ሀኒ ኮ ለእኔ ብዙ መስዋዕት ከፍላልኛለች እያለች ነበረ። አዎ ሀሴት ትናንትና መታ ልጃቸው ነኝ ብላ ያንን አልበብና ፎቶ ሰርቃ፣ የእሷን ታሪክ ሰርቃ ነበረ። እንዴት ከእሷ ጋር ራሷን ታወዳድራለች ብላ በጣም እራሷ ሰላም ተገርማ ነበረ። ሰላምም ወንድሟም ደግሞ በጣም ነበረ፣ እኔን የምወዷት እንደ እህታቸው ነበረ የሚያዩዋት። አሁንም እነሱ መቶ በመቶ አምኗል ማለት ነው። ወይዘሮ ሜላት ብቻ ናት አሁን ያላመነችው። ለእሷ ተብሎ ነው ምን ሆነክ ነው ልጄ? አሁን እኮ እርግብ ሰላም ጋር ሄዳለሁ ብላ ሄደች። አሁ በልጅነቷም እንደዚህ ነበረች። እንዴት እያለ ነበረ ማለት ነው። አሴል ድሮም እብድ ነበረች በየኛ እያሌ ነበረ። ያኔ ስቃይ ግን እንደቀጠለ ነው። ያው ደስ የሚለው ነገር አባባ ሕክምና ሊጀምሩ ነው። እማ በጣም ተጨናንቂ። ያለው ምርመራ እንድደረግ ያሰብኩት እኮ እኔ ነኝ። እያሌ ነበረ። አሴል ዛሬ እኮ ደስ ትያለሽ። አንቺ እኮ እናቴ ነሽ፣ ስሜትሽም ጠንቅቄ ያውቃለሁ። ምርመራ እንድደረግ የወሰንሽ እኮ እኔና ሰላም ስላልነሽ ነው እንጂ አንቺ አስበሽበት አይደለም። እያሌ እያላት ነበረ እሱ ስን እውነትህን ነው አሁን ላይ ሀና ላይ ያለው ባህሪ ትንሽ እየረበሸኝ ነው። ሀና ላይ ምን አይነት ባህሪ አየሽ? ብዙ ጊዜ ውሸት ታወራለች፣ የማይሆን ነገር ትናገራለች። ይሄ ሁሉ እየሆነ ያለው እኛ ፊት ስለሰጠናት ነው። አሁንም ቢሆን እህት አይደለችም እያለች ነበር። ይሄ እኮ በምርመራ የምረጋገጥ ነገር ነው። ደግሞ ሀናን ሳቃት ይህን አሁን ስለ ህና ልትከራከረኝ ነው ወይስ ይቅርታ ልጠይቀኝ ነው የመጣሁ? እያለችው ነበረ። አዎ እውነት ነው። አኒ ባህራዋን ያውቃሉ ማለት ነው። ልጆቹ ሴል ና ሰላም በደንብ ተረድቷታል። አኒ እውነቷ እንደሆነ ማለት ነው። እርግብ ደግሞ እየተርገበገበች ነበር። በጣም በውሸት ስለመጣች ሁኔታው ይታወቃል። ለጊዜ ነው እንጂ ትንሽ ያኔ አባቶ ሐኪም ህክምና ላይ ስለነበሩ ነው ያንን ውጤቱ። ያው እኔ ግን ወይዘሮ ባዩሽ የሆነ ሴራ ሴራ ውጤቱን ልታስቀይር ትችላለች ብዬ ፈሪቻለሁ። እናንተስ እሱማ ይቅርታ ልጠይቅሽ። በቃ ቅርታ አድርጌልሻለሁ። ሰላም ደሪ ማ ብሎ ቅርታ ማድረጋለት ወይዘሮ ሚላት በአን የተነሳ ያው ልግባቡ አልቻሉም ቤተሰብ በሙሉ ሰላምም ጋም ያው አሴልም ጋ አልቻለችም ማለት ነው። ወይዘሮ ሄላት ያው ባዩሽ ናት ሁሉ ነገር የነገረቻት። ባዩሽን ደግሞ በጣም ታምናታለች። እህቴ ናት ጓደኛ ሁሉ ነገር ናት ብላ ባዩሽን ስለምታምን ሰላምን እና አሴልን ያው ልታምን አልቻለችም። እነሱ ግን እያስረዷት ነው። ያው ደም ምርመራም እየወጣ ነው። ያው ለጊዜ ነው እንጂ ግን የፈራውት እቺ ቢያዩሽ ብር ከፍላ ውጤቱን እንዳታስቀይር ብዬ እንዳታስቀየር ፈርቻለሁ። እኔ ወደ እንድትሄጂ ነው በጧት ቤተክርስቲያን ደርሼ ወደ ስራ ሊሄድ ነው እያለች ነበረ። ቤተ ክርስቲያን ሊሄድ ነው ብላ ነበር። አባባ ግን ሊያምኗት አልቻሉም። ቤተ ክርስቲያን ማሄድ እንደዚህ ያስጨንቃ አራሳ እንደዛ አይደለም ሁኔታሽ፣ ደስ አላለኝም እያሏት ነበር። የሆንሹ ነገር ነው ግራ የገባኝ አባ። ያረ ምንም አልሆንኩም። እኔም በዛ ስራ ሊሄድ ብዬ እኮ ነው። እኔም ካንቺ ጋር ሄዳለሁ አሏት። አባ ደግሞ ትናንት እንደዛ አስከፍቼሽ ዛሬም ላስከፋሽ አልፈልግም አባዬ እያለች ቤተ ክርስቲያን አብረን ሄደን ከዛ ክን ቤት እንሄዳለን እያሏት ነበረ። በፍጹም አይሆንም እያለች ነበረ። እኔም እኔም አልቀርበት ጉዳይ አለኝ እኮ አሏት። እኔም በዚህ ሌሊት ቤተ ክርስቲያን ሳይሆን ትልቅ ችግር እንደገጠመች ገብቶኛል አሏት። ኧረ አባ በፈጣራት ተስጨንቀኝ እያለች ነበረ ከኔ ከአባትሽ የምበልጥብሽ ነገር ካለ እጂ እሺ በቃ አብረን እንሄዳለን፣ አለች አባቷ እንዳይጨነቅባት አስባ ማለት ነው። እንደዛ ጥሩ ነው ካፖርት የናቀብልኝና ያሉ አብረን እንሂድ እያሏት አስ አለ። ጃኬታቸውንም አልብሳቸው አብሮ ሊሄዱ ነው ማለት ነው። በዚህ መሀል ውስጥ ባዩሽ መጣች ማለት ነው። ባዩሽ እንዴት አደርሽ እያለች ነበረ። ባዩሽ ነገሩን ለማ ሜዘሮም ሜላትን ለማሳ ወይዘሮ ማህሌትን ያው በህልሜ አይቼሽ ነው የመጣሁት፣ ትላለች ማለት ነው። ነገሮቹን ለማባላሻት ነው የመጣችሁ ማለት ነው። የሷን ንብረት ለመውሰድ በደካማ ጎኗ ገብታ። ይህቺ ወይዘሮ ማህሌት ደግሞ ባዩሽን በጣም ታምናታለች። በህልሜ ነው አይቼሽ የመጣሁት። በህልሜ እንዴት አየሽኝ? እያለቻት ነበረ። ሲያቃዠኝ ይሁን አላውቅም እና አየሁሽ፣ ግን አንቺ ደህና ነሽ? ደህና ነኝ እያለች ነበረ። ምን ደና ነኝ፣ ደና ነኝ፣ ግን ምን ሰላም አለ? ምን ነው? ምን ተፈጠረ? እቺ አና ናታ? አና ደግሞ ማናት? ሰራተኛ ናት እያለቻት ነበረ። ደግሞ ሰራተኛ ምን ይሁን ብሎ ነው ቤትሽንም በጠብጦ እያለች ነበር። ነገሩን ግን እሷ በደንብ ታውቃለች ማለት ነው። ተይኝ እስቲ እናቴ የእሷ ጉድመች ያልቃልና ምን ተፈጠረ ስትል ልጅሽ አሴተኔ ነኝ ብላ እርፍ አለች። አረ፣ እኔ ምንም አልገባኝም እያለች ነበር ባዩሽም። ደንግጣ አሴት ነኝ ብላ የመጣችው እርግብ ውሸቷን ነው፣ እኔ ነኝ ልጅሽ ብላ እርፍ አለች አለቻት። ከዛም እቺ ባዩሽ ጉድ ሳይሰማ መስከረም አይጠባም አሉ ማለት አሁን ነው ብላ ተረቷን ቀጠለች ማለት ነው። ነገሩን እኮ ታውቃለች። አውቃ ነው እንጂ እንዴት አለች፣ ሴራው ደግሞ ያሴረችው ፎቶ ያሰረቀችው ልጅሽ ነኝ ብለሽ ሂጂ ብላ አሴትን በሚዲያ እንድታወቅ ያደረገችው ባዩሽ ናት። ነገሮችን ሁሉ ታውቃለች ግን ምስጢር ሆና ነው። አሁን ነገሩ እንዳይታወቅባት መታ ነገሮቹን ልታበላሽ ነው የመጣችው። ወደ ልጅ ከሆነች እስካሁን የት ነበረች? እያለች ነበረ። እሷ ያወቀችው ፎቶዋ ጠፍቶባት ብሏን በልጅነቷ ጠፍቶባት ነበር፣ ተሰርቆባት። ባዩሽ ናት እቺን ያሰረቀችባት። እስከ ዛሬ እንዴት አላወቀችም እሷ? አኔ ግን ልጃቸው መሆኗን ያወቀችው በቴሌቪዥን ፎቶዋን ስታገኝና አሴት ታሪኳን ሰርቃ ቤት ድረስ ስትመጣ ነው። እሷ ግን ቤቱ ብጥብጥ ብሎ ልሻል ምን አይነት ዘመን ላይ ነው የደረስነው? በቃ ሰው ማፈር ትተዋል እያለች ነበር። አውቀ ማለት ነው እኮ ችግር የሆኑብኝ ልጆቼ ናቸው። እነሱ ባይኖሩ ከዚህ ቤት ነቅዬ ነበረ ማስወጣት እያለች ነበር ወይዘሮ መሀሌት። ልጆቹ ደግሞ ምን አደረጉ? በዛ ቅቤ ምላስዋ ደልላቸው ነው ያምኗት ጭራሽ እያለች ነበረ። ቆይ ይሄ ሁሉ ሲፈጠር አንቺ የት ነበርሽ ወይ ባዩሽ? አረ፣ ገና ስንት ጉዳሌ መሰለሽ። ለማንኛውም ቁርስ ልስራና እየሰራን እናውራ። እንዲህ ሰራተኛ የለችም እያለች ነበረ። እና እኮ የዚህ ቤት ሰራተኛ መሆኗን ረስታለች። መጣሁ ቆይ ቁርስ እየሰራሁ እያለች ወደ ኪችን ሄደች። ከዛ አሽሟጠጠቻት። ባዩሽም ደስ አላት ማለት ነው። በጣም ደስ አላት። የምታደርገው አቃታት። ወይዘሮ ማህሌት ያው የእሷ ወሬ ትሰማለች። ከዛ በቁርስ ሰራርታ፣ በዚህ መሀል አሲል መጣ ማለት ነው። የሀና ወንድም መጥቶ እማዬ፣ የተዘጋጀች ነው መሰለኝ። ምን አመራጫልኝ? አንተ ያተሄድም እንዴ ከኛ ጋር እና ለብስ። እንዴት አለበስግን ትንሽ እንቆይ፣ አሁን እንሄድም። ምን እንዴት? ብላ ጮኸች። አኒንጃ ብቻ ትንሽ ቆያለሁ ብላ ተክስት አርጋልኛለች። ዱሮም አውቄ ነበረ። ምኑን እማዬ አና ልጅነኝ ልጅ ነኝ የምትለው እኮ ውሸት ነበረ። አረ እማዬ ዝም ብለሽ አትፍረጂ፣ ተው በቃ። እናንተ ፊት ስለሰጣችሁ ስለአመናችሁት፣ ልጅነትን ልጅነቴን ይቀበሉኛል ብላ ነው እንጂ ድሮም ልጄ እንዳልሆነች አውቄ ነበረ እያለች ነበረ ማለት ነው። አረ እባክህ፣ አሁንም ለእሷ ወገን ልትከራከርላት ነው? ይህ እኮ መከራከር አይደለም። ሰው አይደለች፣ ችግር ይገጥማታል። አሁንም አና እውነት አላት ብለህ እያሰብክ ነው? እንደዛ ነው ምናሴ ብላ ልጁ ላይ ትጮኋለች። አዎ ሀና፣ ምትዋሽ ልጅ አይደለችም። ቆይቺ ልጅ ወሬ ሰምታችሁ መቼ ነው የምትነቁት? ያለች ልጁ ላይ እየጮኸች ነበረ። እውነት ነው አኒ እህታቸው እንደሆነች እነሱ አምነዋል። እሷ ግን ልታምን አልቻለችም። በምርመራ ውጤትም ያው እየጠበቁ ነው ማለት ነው። እሱን ደግሞ የአጂባዩሽ እንዳታስቀይርባት ብዬ ሀሳብ ላይ ነኝ። እኔ እኮ እናንተን ለማስደሰት ብዬ ነው ይህንን ነገር ያሰብኩት እንጂ ልጄ እንዳልሆነች ራሱ አውቃለች አለች። አረማዬ እንደሷ አትበይ። አንተ ልጅ ዝምብላ ትጃጃል ቆም ብላ ስራው እንዳይካሄድ አስባ ነው። ዝም በል እባክህ። ለነገሩ እሷ ምን ታደርግ? እኔ ነኝ ሽሩሩ እያልኳት ቤቱ እንኳ ስመሄድ ያረኩላት እያለች ነበረ። ቤዘሮ ማሌት ሮጣ ወጣች። አረማዬ ተረጋጊ እያሏት ነበረ። ጮኸችበት ማለት ነው። ልታወራትም ፈቃደኛ አልሆነችም። አባዬ አልጋ ላይ አትሆንም እንዴ? ምን አደርጋለሁ? ወደ ቤት እንሂድ። አረ አባ ዶክተሩ አልጋ ይይዝ ብሏል እኮ ሊያሳድረኝ ኖ እንዴ? ልጄ እኔ እንጃ አባዬ፣ እያለች ነበረ። ወይኔ ጉዴ አባዬ ምንም አድላ ያለች ስልክ ተደውሎላት ነበረ። ዝም ብሎ ከሆነ ለምን ደነገሽ? እና ማን ነው የደወለው? ማን ደወለ? እያሏት ነበረ። እዚህ ምንጣላ መጣላት ሳይሆን ማን ደወለ? እያሏት ነበረ። ከስራ ቦታ ነው የተደወለልኝ እና ከነገርሻቸው፣ ለምን ብሎ ነው የደወሉት? አይፈልጎኝ ይሆናል። እስኪ ደውዪ እና ምን እንዳሉ አጣሪ እያሏት ነበረ። እኔ ቢሉ ጥዬ ክሊየር ነው። አይ ከሰዎች ሻ አሰሮችሽ ጋር እንዳትጣይ ብዬ እኮ ነው እያሏት ነበረ። እሺ አባዬ፣ ለአሴር ልደውልና መቶ ከሆነ ሄዳለሁ እያለች ነበረ። አሴርም እየመጣ ነበር። ደወለችለት፣ መጠው አላት። አባዬ አሴር እየመጣ ነው። እኔም ወደ ስራዬ ሄዳለሁ። አንተ የአሴር ጋር እዚህ ቆይ ብላ ነበረ ሀኒ አኒ ወደ ስራ ቦታ ልትሄድ ነው። ወይዘሮ ባየ ማሌት እየጠበቀቻት ነበር። አሁን ምጠብቃት ነገር አይታወቅም። እቺ ሰላምዬን ባለሙያ ሆናለች። አሁንም ወይዘሮ ባዩሽ እና ማለት ይሄ እያወሩ ነበረ። ስራ ምርመራ ምርመራውን ግን እኔ ፈርቻለች ማለት ደጋግማ እያወራች ነው። ወይዘሮ ባዩሽ ማለት ነው ጥሩ ነው፣ እርግብ ልጅሽ መሆኗን ራሱ ታረጋግጫለሽ እያለቻት ነበረ። አሁንም ቢሆን እርግጠኛ ነኝ የውልሽ ልጄ፣ የውልሽ እህቴ፣ ምንም ቢሆን ሳይንስን የመሰለ ነገር የለም እያለች ነበረ። እርግብ ልጅሽ ልትሆን ትችላለች ግን ግን በምርመራ መረጋገጥ አለባት ብላለች። ነገሩን ምን እንደምታደርግ አብረን የምናየው ይሆናል። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ኖላዊ ድራማውን ገብታችሁ ብዙ ነገር ተማሩበት ማለት ነው። ተከታተሉት። የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ተከታተሉት። አመሰግናለሁ።